ለሀይሚዬ እና ለቡራጌ የተጻፈ ኮሜንት አለ። በጣም ተመችቶኛል ማለት ነው። ታይተው የማይጠገቡ የዘመኑ ምርጥ ታዳጊዎች፣ የማስ በማስመሰል የማይታወቁ በራሳቸው አለም የሚኖሩ ሁሉን አሟልቶ የታደሉ የኔ ሁሉ አንድ አይነት የምትለዩብኝ ድንግል ማርያም ትጠብቃችሁ፣ ከወሬኛ ከአስመሳይ ወዳጅ ትጠብቃችሁ፣ ሁሌም በደስታ ኑሩልኝ ብላ እንግዲህ ኮምታለች። የዛሬ ኮሜንት ግን በጣም የሚገርም የሚገርም ኮሜንት ነው የተሰጣቸው ማለት ነው።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 ቡራ ጌ ጋር በጣም የሚገርም ደስ የሚል ማለት ነው፣ በቃ ምርጥ የፍቅር ጊዜ እያሳለፉ ይገኛሉ ማለት ነው። እውነት ትለያላችሁ በጣም ነው የምትለዩት። ሀሚጊ ደግሞ የሆነ ነገር አሞኛል ምናምን ብላ እንግዲህ ቡራየ፣ ምንድን ነው ግልጽ አድርገሽ ንገርኝ፣ ምንድነ የሆን ሾ እያለ እየጠየቃት ነበረ። ያው አንዳንድ ጊዜ ታውቃላችሁኛ የሴት ጉዳይ ላይ ስንሆን ለመናገርም ፈራል። እኔ በበኩሌ አልናገርም ለምን እንደሆነ እኔ አልናገርም ማለት ነው። እና ሐይሚዬ ያው ትንሽ እየተሽኮረ መች ምናምን ነበረ። እና ኖርማል ነው ለፍቅረኛሽ ለባልሽ ብትነግሪው ችግር የለውም። እንደዚህ እንደዚህ እኮ አሞኛል እንዴት ነው ምናምን ብትይ የሆነ መፍትሔ ይፈጥርልሻል ማለት ነው። ሐይሚነቴ የእኔ ቅመም የእኔ ጨረቃ ማለት ነው። ደግሞ ዛሬ እንዴት እንዳማረባት! እኔማ ካሁን ካሁን የሆነ ነገር አደረጓት፣ ካሁን ካሁን የሆነ ነገር አደረጓት እያልኩም የሚገርማችሁ ነገር ፣ ምክንያቱም አይታችሁት ከሆነ የሆነ ግብዳ ሰውዬ እዛ ጥግ ላይ ቆሙ፣ መነጽር ያደረገ ማለት ነው እንዴት አይኑን እንዳፈጠጠባት። እንዴት በቃ ሴቶቹ ሳይቀሩ እኮ ማለት ነው ታውቃላችሁ፣ እንደዚህ አረብ ሀገር ላይ ምናምን እንደዚህ ጸጉራችሁ ለቃችሁ ሱሪ ለብሳችሁ ምናምን ስትወጡ ብርቅን የሚሆነው እውነት ለመናገር ማለት ነው። እኔ ልንገራችሁ፣ እኔ አሁን በመኪና ስንሄድ የሴት ዮ ልጆች ማለት ነው ሱሪ የለበሰች ሴት ሲያዩ ማለት ነው አንገታቸው ሊሰበር ነው የሚደርሰው። ባለትዳር ናቸው ልጅ አላቸው ምናምን እና ሱሪ የለበሰች ሴት ካዩ ማለት ነው በቃ አፋቸውን ከፍተው እኔማ ካሁን ካሁን ከመኪና ጋር እንዳይጋጩ የሆነ ነገር እላለሁ የሚገርማቸው ነገር እና በቃፋቸውን ክፍት አድርገው በቃ አ ብለው ነው። ዱባይማ ሞልተዋል። እንደዚህ በነጻነት ነው የሚንቀሳቀሱት ዱባይ ላይ እንደ የሌለ ማለት ነው ሴቶቹ እና፣ እዚህ ደግሞ ብዙም አይደሉም። ግን አለ አይደለ በቃ እንደዚህ አይነት አክት ነው የሚያሳዩት፣ በተለይ እነዚህ ወንዶቹ ማለት ወንዶቹ በተለይ አይደለም ወንዶቹ ቀርቶ ሴቶቹ ራሱ ማለት ነው እና ሐይሚዬን በቃ የሄደው የወጣው ምናምን የምን የሚለው እኮ በቃፉን ከፍቶ እኮ በቃ እሷን ነው የሚያየው የሚገርባችሁ ነገር እኔማ ቡራዬ እንደው እንዳይቀሙት እያልኩ እና አይቆም ነገር ግን ማለት ነው። እስካሁን እንዴት ደስ እንዳለኝ የእውነት ደስታችሁ ደስታይ ነው። ቃል አደለ ምርጥ ጊዜ እያሳለፉ ነው። በዛ ላይ ደግሞ ታውቃላችሁ ቡራዬ በተግባር ነው በወሬ አይደለም ሁሉን ነገር ማለት ነው። በቃ ፍቅረኛ ማለት እንደዚህ ነው። እንደዚህ ነው ትክክለኛ ፍቅረኛ። በቃ እኔ እነሱ ጋር ያየሁት የፍቅር እንትን ማለት ነው እውነት አላቅም ብቻ አላቅም ሌላውን ባየሁበት አይን እነሱን እያየው ነው ያለሁት። እውነት ደስ የሚል አላድል በቀ ስረን ስርዓት ያለው ፍቅር ባህላችንን አስተዳደጋችንን እየጠበቀ ፍቅር እኔና ሀይሚጋ ነው እያየሁ ያለሁት። የእውነት ነው እምላችሁ ቤተሰብ እኔ በጣም ነው የምትለዩት። ሀይሚጌና ቡራዬ ለእኛ ለሴቶችም ብዙ ነገር ታስተምሩናላችሁ። ስሬስ እና ይመቻችሁ። በቃ ሌላ ምን ልበላችሁ? በቃ እንዴ እኔ እኮ ቃላት አጠረኝ። እና ደግሞ እኔ ራሱ በቃ ፍቅሬ ማለት ነው። ፍቅረኛዬ እንደው ከቡራዬ ተማር እስኪ ተማር። ከቡራዬ ለሴት ልጅ ክብር መስጠት፣ ነጻነት መስጠት፣ መንከባከብ፣ እረ ስንት ነገር። ወንዶችዬ ከቡራ ተማሩ። ሴቶችም ደግሞ ወንድ ልጅ እስከሚያዝናናን ምናምን ምናምን መጠበቅ የለብንም። እኛም እሱን ፈታ ማድረግ አለብን በብዙ ነገር ማለት ነው። እና ቡራዬማ ትለያለህ በቃ እንግዲህ ያው ፍቅሩን በደንብ አድርጎ ከዚህ በኋላ ተጣመሩ ተጣመሩ ተፋቀሩ። አታፈቅራትም እንዲያትላትም ምናምን ማለት የለብንም። ከዚህ በላይ ምንም ማድረግ አይችልም። ቡራ በተግባር ነው፣ ይሄ በወሬ አይደለም። አገባሽ አለው። ነገ እንትን እንሄዳለን፣ ተነገዳያ እንትን እንሄዳለን፣ እንዲህ እንላለን፣ ምን እንላለን ይላል። ከዛ እየሄደ ከሌላ ሴት ጋር መለጠፍ ምናምን ባህሪ የለውም። በቃ እንዴ የሙሽዬ ልጅ ሙሽዬ ቆንጥጣ ነው ያሳደገችው፣ በነገራችን ላይ ቆንጥጣ በክብር ማለት ነው። እሙሽዬ ልጆቿን ስታሳደግ ማለት ነው። እኔ ስለነቡራ ቤተሰቦች በነገራችን ላይ ተነግሮኛል ተነግሮኛል፣ ግን እኔ ዝጋ መናገር አልፈልግም። እና በጣም ደስ የሚል አስተዳደግ ነው ያደጉት ማለት ነው። እና በጣም ጠንካራ ጎበዝ፣ ጀግና እናት ነው ያለቻቸው ማለት ነው። እውነት ነው የሚላችሁ። ታውቃላችሁ ቡራዬ ለእናቱ ምን አይነት ስሜት እንዳለው ስፍስፍ እንደሚልላት ማለት ነው፣ እና ለእናቱ ብዙ ነገር ማድረግ ይፈልጋል። ብቻ አላቅም ቡራዬ ፈጣሪ የልብህን መሻት ይስጥህ። አንተ ና ሃይሚጌ ደግሞ ጥሩ ደረጃ ላይ ደርሳችሁ ተጋብታችሁ ልጅ ወልዳችሁ እሙሽዬን አያት አድርጋችሁ በሙሽዬ ተመርቃችሁ፣ ኧረ ስንት ነገር አለ። ቤተሰብ ለዛ ያደርሳችሁ ነው የምለው እኔ። መጨረሻው ይመር መጀመሪያው ሳይሆን መጨረሻው ሲያምር ነው ደስ የሚለው። እና ለማንኛውም የሚመቻችሁ ነው የምለው ሌላ ምን እላለሁ እኔ እኔ ምንም አይደለም። እኔ የተመቸኝን ነገር ተመችቶኛል፣ ጭሩ ነው፣ አሪፍ ነው ነው። ስህተት ካለም ቡራዬ ዛሬ የሰራው ነገር እንደዚህ አይደለም፣ ሀሚዬ እንደዚህ አይደለም ብዬ እናገራለሁ። ነጭ ነጩ ነጭ ነጭ ማለት ነው። ከመናገር ወደ ኋላ አይደለም እና በጣም ደስ ይላል። አሁን ለማየት ያብቃችሁ። አሁን ቡራዬ ጀምሮታል ፍቅረኛውን ይዞ መውጣት። ሌሎችም ማሆን ይነሳሉ ወደ ዱባይ፣ ሌሎችም ማሆን ማለት ነው ዱባይ። በቃ ማን ቀርቶ ማን ይቀራል? ማን ሄዶ ማን ይሄዳል? ማን ሄዶ ማን ይቀራል? የሚባል ነገር ቻለንጅ ይነሳል ማለት ነው እና እንደ ሁሉም ተግበስብሰው አሁን ዱባይ መግባታቸው አይቀርም። ለማየት ያብቃችሁ ቤተሰብ በተግባር አሳያችው። በተግባር እንደዚህ ነው። በጣም ደስ የሚል ነገር ነው። ለማንኛውም ደስ ይላል። ታስቀናላችሁ፣ በጣም ታምራላችሁ። ጥሩ ጊዜ ነው ያሳልፋችሁት። በሌላ ቪዲዮ ደግሞ እንጠብቃችኋለን። የዛሬው ተመችቶናል። የሆነ የምትጫወቱበት ቦታ ምናምን ደስ ይላል፣ በጣም ያምራል። በነገራችን ላይ እውነት ቦታው ራሱ ደስ ሲል እኔ አይቼው አላቅም እና አሪፍ ነው። ይመቻችሁ ማለት ነው የኔ ምርጦች። ለማንኛውም መልካም ጊዜ ይሆንላችሁ። በሌላ ቪዲዮ እስከምንገናኝ